ነበር ካል ስንት ጊዜ ልስጣችሁ? እዚህ ቤት እንድትቆዩ ቤቴን እንድትለቁልኝ እፈልጋለሁ እያታል ነበር ማለት ነው። ግን እንድትወጡልኝ እፈልጋለሁ፣ ልረፍበት። ቤቴ እኮ ምን ነው? ቆይ እስካሁን ምን አይነት እና የሰው ክብር

ኩራይ ታውቃለች እኔን ዘና ነበር እኔ ግን ግደና ግደና ተነቃተ መቃተ ምን ይስሚ ይላል ወይ ምን ቦታ ነው? ሞተን ገለም ተሳካ መሰለኝ አሰብ ከሰራተኛነት ወደ ቤት ነው። ባለፈው ክፍል ዳኒና ቲና በር ከፍተው እንደቆሙ ከቤተሰቡ ጋር የደንን ቁጭ ብላ ሲያገኟት ሁለቱም ሙኩል ኩ ሲሉ አሳይቶን ነበረ። ቀጣዩ ክፍል እንደሚቀጥል አሳውቆን ያበቃው። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች እንደምን ቆያችሁ እነሆ ዛሬ ከባለፈው ክፍል የቀጠለውን ዝግጅት ይዘን ቀርበናል ሰብስክራይብ ሼርና ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ቆዩ ዳኒና ቲና በር ከፍተው ሲገቡ ያዩትን ነገር ማመን አልቻሉ ሁለቱም ደንግጠዋል ያስደነገጣቸው ነገር አንድ ሲሆን ምክንያታቸው ግን የተለያየ ነው ቲና እንዴት ብትደፍረኝ ነው ገና ሳልፈታው ቤት ድረስ የመጣችሁ? የሚል ከድንጋጤ ይልቅ ወደ መብሸቅ የተጠጋ ስሜት ስታሳይ ዳኒ ደግሞ በቃ አበቃልኝ ከእንግዲህ የምንቀረኝ ሁሉም ነገር ተጋለጠ ተጋለጡ፣ የሚል ፍራቻ ነበር። ይህ በዚህ እንዳለ ብዙም ሳይቆይ የካሌብ አባት የደነን እንዲሸኛት ካሌብን በዚህ ጊዜ ዳኒ ሙቸነው ነው ቁሜ እኔ ያለው ቃል የሚሸኛ ሲል ግን ደነገጠች። ምን እየተሰራ እንዳለ ግራ ገባት። ካፏ እንዴት ሆኖ የሚል ቃል ብቻ ወጣ። ማንም ሊያስረዳት የሞከረ ግን የለም። ጆሮዋ እየሰማ አይኗ እያየ ዳኒ ኤደንን ሊሸኛት ተያይዘው ወጡ። ኤደን የቲናን ስሜት ስታይ ወንድሟን በዚህ ልክ የምትወዳ ማች ማግኘቴ ምን ያህል እድለኛ በሆን ነው ብላ አምላኳን ከማመስገን ውጭ የሚወዳት የምትወደው ዳኒ ውሽማዋ ይሆናል ብላ የምትጠረጥርበት አንዳች መግኘት የላትም ዳኒ ኤደንን ሸኝቷት እስኪመለስ ድረስ መጠበቅ አላስችል ብሏት ትቁነጠነጣለች ቲና እንዳይደርስ የለም ሰዓቱ ደርሶ ዳኒ ኤደንን ሸኝቷት ተመለሰ ሲመለስ ግን አራስ ነብር ሆና ጉሮሮውን አንቃ ማንነቷን እንዲነግራት ጠየቀችው። እሱ ግን የተጠየቀውን ከመለስ ይልቅ ተረጋግታ እንድታስብ ከሷ በላይ አራስ ነብር ሆኖ ጮኸባት። እየጮኸ የመጣን ከሱ በላይ እየጮህ ሂደህ ካላስቆምኸው ዘላለምህን እየተከተለ ሲያደነቁርህ ይኖራል የሚባለው ነገር ለካ እውነትነት አለው መሰል። ወዲያው ቀዝቀዝ ለማለት ሞከረችቲ ነው ዳኒ ሰሞኑን ካፉ የሚወጣው ቃል ተረጋጊ የሚል ብቻ ነው። ተረጋጊና የሆነውንና እየሆነ ያለውን ተመልከች ይላታል። እሷ ደግሞ የሆነውም ሊሆን ያለው ነገርም አያስጨንቃትም። ቤቷ እስካለ ድረስ ሁሉም ነገር ጉዳዩ አይደለም። በዚህ መሃል ዳኒ የቸገረ ነገር ገጥሞታል። ሁሉን ነገር ግልጥልጥ አድርጎ ነግሮ ቤት የሚባል ነገር የለም እረፊው ሊላት ያስብና መልሶ ደግሞ አራት ሚሊዮን ብሩ ትዝ ሲለው ይተዋል። የካሌብ አባትና ዳኒ ሳሎን ቁጭ ብለው እየተጨዋወቱ እያለ ቲና መጣችና ከቤቴ አንተና ልጅህ ተጠቃላችሁ እንድትወጡልኝ እፈልጋለሁ አለችው። የካሌብ አባትም እሺ እንወጣለን ብሎ ትንሽ ጊዜ ግን እንድትሰጣቸው ጠየቃት። እሷም ተስማምታለች። በዚህ ጊዜ ኧረ ይህ ነገር አላወረኝም ወደ አልተፈለገ አቅጣጫ እየሄደ ነው ይላል ዳኒ። የካሌብ አባትም ትጨነቅ ይሄድ እየጠራ ለመምጣት ፈልጎ ነው ይለዋል። ቲና መኖሪያ ቤቱን ወደ ክለብ ቀይራ ብቻዋን እየቀወጠችው ነው። ትጠጣለች፣ ትጨፍራለች። ባጭሩ ፈታ እያለች እያለ ካሌብ መጥቶ ሙዚቃውን ሲዘጋው የሙዚቃው ጩኸት ቆሞ የቲና ጩኸት ተተካ። በገዛ ቤቴ እንደፈለግ ብሆን አንተ ምን አገባህ? አስጠግቼህ እንደምኖር አታውቅም እንዴ? እያለች ትወረገረግበት ጀመር። እሱ ግን እሷንም ንግግሯንም ከምንም ሳይቆጥር እያናገረችው እያለ ባለችበት ጥሏት ሄደ። በዚህ መሃል ከሷ ጋር ብዙ ጊዜ እንዲቆይ ማትፈቅድለት አንድ ጥያቄ ከቻለባትና ግን ለምንድን ነው ከቤት አባራቸው አለው ስላቸው ማይደነግጡ ትላለች። ጥያቄውን ትጠይቃለች እንጂ ለምን እንደሆነ ምክንያቱን ለማወቅ ግን ትፈራለች መሰል ባለበት ተታው ወዲያው ወደ ሌላ ትንኮሏ ታልፋለች። ቲና ሁሉንም የቤተሰብ አባላት አንድ ባንድ እየዞረች ቤት የለቃችሁ ውጡ እያለቻቸው ነው። ምንም እንኳ የቤተሰቡ አባላት ቤት የለቃችሁ ውጡ ስትላቸው የመደናገጥም ሆነ የፍራቻ ስሜት አለማሳየታቸው እያስገረማት ያለ ነገር ቢሆንም ራው የትሁት ደርሶ ከዚህ ቤት መንቅሬ ላስወጣችሁ ስለሆነ ተዘጋጅ ስትላት ሁት ከአውሬ ጋር ለመለያየት እኮ ምንም አይነት ዝግጅት አያስፈልግም። እልል እያሉ መውጣት ነው እንጂ ብላ። የመለሰችላትን መልስ ግን ተገርማ ብቻ ለማለፍ አቅቷት አንዴ በጥፊ ጩላት ቶሎ ኪችኑን ለቃ ስትወጣ እንመለከታለን። ምክንያቱም ከዚያ በትቆይ ከዚህ የባሰ ነገር እንደሚደርስባት ጠንቅቃ ታውቃለችና። ካሌብ እንዴት ከዚህች አይነት ሰው ጋር አልኖር ቻለሁ? ምን አይነት ክፋት ነው! ምን አይነት ጭካኔ ነው! ምን ነቅቶይ ነው ግን በዚህ ልክ የፈዘዝኩት? እያለ ይብሰለሰላል። አባቱም መፍዘዝስ፣ አሁንም እንደፈዘዝክ ነህ። ለምን ታዲያ ዳኒን መበቀል ያቅታል? እንዴት ቲናን እንደነጠቀህ ኤደንን ነጥቀኸው፣ ሕመምህ እንዲያመው ማድረግ ያቅታል? ይለዋል። ዳንኤል እኔ ክፋትን በክፋት ፣ ተንኮልን በተንኮል መመለስ አልችልበትም። እሱ ራሱ የፈጠራቸው እንዳደረገ ያድርጋቸው ይላል ዳኔ። ይህ ጨዋታ ከዚህ በላይ መሄድ የለበትም፣ ይበቃል። ሁሉንም ግልጥ ልጥ አድርገን እንንገራት። አንተም ከዚህ በላይ ክብርህ እየተነካ መቀጠል የለበትም። ነገሩ ከዚህ በላይ በሄደ ቁጥር እኔም እየተጨነቁ ነው ይለዋል ለቀሌው አባት። እሱም አርፈ ቁጭ በል፣ ነገሩ እንደሆነ በራሱ ጊዜ ግልጥ ልጥ ለማለት እየፈጠነ ነው። በዚህ መሃል እናገራለሁ ብትል ትርፉ አራት ሚሊዮኑን ብር ማጣት ብቻ ነው። ሌላው ጥያቄ የክብር ጉዳይ ከሆነ ክብር ምን ማለት እንደሆነ የማታውቅና እስካሁን ባለው ጊዜ ውስጥ አንድም ጊዜ እንኳን አክብራኝ ማታወቅ ልጅ ዛሬ ያከበረችኝ ያላከበረችኝ የሚለው ጉዳይ ስሜት አይሰጠኝም። ስለዚህ የሚሆነው በራሱ ጊዜ እስኪሆን ድረስ አርፈ ተቀመጥ አሉት። ዳኒ ሄደንን ከካሌብ የሚያስተርፍበት ቆንጆ መላ ያሰበ ይመስላል። ለዚህም ለትሁት ያሰበ መስሎ ቀርቦ ካሌብን ለፍቅር እንታስበው እያነሳሳት ነው ስለ ካሌብ ጥሩነት እየነገረ እሱን ብታገባ ሰራተኛ ሳትሆን እመቤት እንደምትሆን ይነግራታል። እሷም ለእሱ ብላ የከፈለችው መስዋዕትነት አንድ ሚስት ለባሏ ልታደርገው ከምትችለው በላይ መሆኑን እየነገረ ለማጓጓት እየሞከረ ነው። ምንም እንኳ ልጅቱ ትሑት ብትሆንም የዳኒ ሐሳብ ግን የሚናቅ ነገር አይደለምና፣ ምናልባት ትሑት የቀረበው ሐሳብ ስሜት ሰጥቷት ካሌብን በፍቅር ተከጅሎ ይሆን የሚለው ጉዳይ በሚቀጥለው ክፍል የምናየው ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበር። የተከበራችሁ ውድ ቤተሰቦች እስከዚህ ድረስ አብራችሁ ስለነበራችሁ እያመሰገን፣ በቀጣይ ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።